በስማ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች ባህያሉ በሉ እግዚአብሔር ስም እንደምትሰነበታችሁ አሜን። በምሕረቶቹ የጠበቀን እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ የተለመደው የአባቶች ይህን ወቅ መርሐ ግብራችን በተለመደው ጊዜ ይቀጥላል። እንግዲህ ባለፉት ሳምንታት ሰኞና ሐሙስ ትልልቅ የኢትዮጵያ ሊቃውንትን ልናስታውሳቸው የሚገባ ህይወታቸው የሚያስተምር ለቤተክርስቲያን ለሀገር ህይወታቸውን የከፈሉ ታላላቅ ሊቃውንትን እየዘከርን እንገኛለን። ዛሬ ደግሞ የታላቁን ሊቅ አለቃ ገብረስላሴ ወይም መምህር ገብረስላሴ ክንፉ የተባሉትን ሊቅ እንዘክራለን። እዚ አምላካችን የሊቁ በረከት በኛ ላይ ይደርብን። እኒህ ሊቅ በኢትዮጵያ ከሚታወቁ ሊቃውንት እጅግ በጣም ግንባር ቀደም የሆኑት፣ በተለይ በቅኔ የተደነቁ ረቂቅ ቅንያትን በመቀኘት የታወቁ በሙያቸው ደረጃ ሊቃውንቱ መልአከ ጀንበሬ እንደመሰከሩላቸው በእጽዋቶ ዜማው፣ በቀኔው በምስጢረ መጻሕፍቱ እጅግ የተደነቁ ታላቅ ሊቅ ናቸው። ስለዚህ እኒህ ሊቅ በኢትዮጵያ በኩል በጣም ትልቅ ታሪክ የሰሩ የኢትዮጵያ እጅግ ባለውለታ ያወጧቸው ደቀ መዛሙርታቸው ኢትዮጵያን አንድ እርምጃ ወደፊት ከፍ ያደረጉ ታላላቅ ሊቃውንት ናቸው። መምህር ገብረ ሥላሴ የተወለዱት በወለጋ ጠቅላይ ግዛት ሆሩ ጎሩ የሚባለው አውራጃ ነው። እንግዲህ በዘመኑ በአጼ ዮሐንስ በንጉሠ ነገሥት አጼ ዮሐንስ ዘመን የጎጃሙ ገዥ ንጉሥ ተክለ ሃይማኖት ወደ ወለጋ ዘምተው ያን አካባቢ ሲጎበኙ ይዘዋቸው በህፃንነታቸው ገና ሳይጠመቁ ምናልባትም ከአላመነ ወላጆች የተወለዱ ሳይሆኑ አይቀሩም። ሳይጠመቁ እንዳመጧቸው ነው ታሪካቸው የሚናገረው። ይዘው መጥተው ጎጃም ላይ እንግዲህ አለቃ ክንፉ የተባሉ በቅንያቸው እጅግ የታወቁ ንጹሕ ፍጹም ድንግል መናኝ ንጉሥ ተክለ ሃይማኖትን እንደ ልጅ መክረው ቆንጥጠው ያሳደጉ በጸሎት የሚረዱ ታላቅ ምሁርና መናኝ አባት ነበሩ። አምጥተው አባቴ እንደ ልጅ አድርገው ተንከባክበው ያሳድጉልኝ ብለው አለቃ ክንፉ ሰጧቸው። ከዚያ በኋላ አለቃ ክንፉ መጀመሪያ አስጠምቀው ገብረ ሥላሴ ብለው ስማቸውን ሰይመው እንደ ሥጋ ልጅ ተንከባክበው አሳደጓቸው። ከዚያ ጊዜ በኋላ እንደ ብዙዎቹ ሊቃውንት ያው በርካታ ኢትዮጵያ ሊቃውንት በወላጅ አባታቸው ሳይሆን በመምህሮቻቸው ስም እንደሚጠሩ ሁሉ እሳቸውም አለቃ ገብረ ሥላሴ ክንፉ እየተባሉ አለቃ ክንፉን እንዳባት አድርገው እድሜ ልካቸውን ኑረዋል። ልክ መምህር ቀጸላ ሳይፈ ሥላሴ እና ወንድሪያስ በመምህራቸው በመምህር ሳይፈ ሥላሴ ቀጸላ ሳይፈ ሥላሴ ሲባሉ እንደኖሩ አሁን ድረስ በመምህሮቻቸው ውስጥ የሚጠሩ በርካታ ሊቃውንት አሉ። በሕይወት ያሉ የምናውቃቸው እና በዚህ ልማድ ገብረ ሥላሴ ክንፉ እየተባሉ እየተጠሩ አለቃ ክንፉ እየመገቡ እያለበሱ እየተንከባከቡ በዋሉበት እየዋሉ እያሳደሩ ጸሎቱንም ትዕግስቱንም ትምህርቱንም በተለይ ደግሞ ያንን ረቂቅ ቅኔያቸውን በጎጃም እጅግ የታወቁ ሊቅ ናቸው። አለቃ ገብረ ሥላሴ ያንን የታወቀ ቅኔያቸውን እየመገቡ አሳደጓቸው። ከዛ በኋላ በጎጃም በታወቁ አድባራት በሙሉ እየተንቀሳቀሱ ቅኔውን እጅግ አበልጽገው አወቁ። ትርጓሜ መጻሕፍቱን በሚገባ ከአለቃ ክንፉም ከሌሎቹም ሊቃውንት ተማሩ። ከዚህ በኋላ በጎጃም አንቱ የተባሉ ሊቅ ሆኑ እና እስከ 1892 ዓመተ ምሕረት ድረስ በዚያው በአባታቸው እንደ ስጋም እንደ መንፈስም አባቱ ነው ባሳደጓቸው በአለቃ ክንፉ ቤት ደብረ ማርቆስ ረጅም ጊዜ ከኖሩ በኋላ በ1892 አለቃ ክንፉም ትንሽ ነገረኛ ከንጉስ ተክለ ሃይማኖት፣ ጋር ጠልቷቸው ታስረው ነበረ። ያን ጊዜ እነ መምህር ገብረ ሥላሴም መጠነኛ መከራ ደርሶባቸዋል። ከዚያ ጊዜ በኋላ እንዲሁም አይናቸው እንደጠፋ ያን ይነገራል። ቢሆንም የኢትዮጵያ ሊቃውንት ትምህርታቸው በቃል ነው እና አይናቸው መጥፋቱ ምንም የተጓደለባቸው የሊቅነት ማድረግ የለም። ከ1992 ዓ ምት ጀምሮ እስካረፉበት ጊዜ ድረስ በታላቁ ቦታ በደብረ ኤልያስ ጉባኤ ተበክለው ምስጢረ መጻሕፍትን ቅንያትን በማስተማር በርካታ ሊቃውንትን ያወጡ የኢትዮጵያ ሊቅ ናቸው። ያው የኢትዮጵያ ቤተክርስቲያን ከአራቱም ማዕዘን ነው። አሁን ዘረኞች እንደሚያወሩት አይደለም። ከየትም ይምጣ ከደቡብ ጫፍ፣ ከምስራቅ ጫፍ፣ ከሰሜን ጫፍ፣ ከምዕራብ ጫፍ ከየትኛውም አቅጣጫ የመጡ ሊቃውንት በየትኛውም አካባቢ ሄደው ሀገሩ ሀገራቸው፣ ህዝቡ ህዝባቸው ሆኖ ኢትዮጵያን ሲያገለግሉ ኖረዋል እንጂ ከዚህ የተወለደ ቤተክርስቲያን ይሆናል፣ ከዚ የተወለደ ቤተክርስቲያን ይሆናል እያሉ መመራረጥ የለም። መናፍቃኑ እንደሚያወሩት የኢትዮጵያ ቤተክርስቲያን የሰሜኑ ብቻ አይደለችም። አብዛኞቹ ሊቃውንት በቅኔው በትርጓሜ መጻሕፍቱ የታወቁ ኦሮሞ ተወላጆች ከኤርትራ የመጡ ከደቡብ የመጡ ከምዕራቡ የመጡ ከየአቅጣጫው በርካታ ሊቃውንት መጥተው ያገለግሉባት ቤተ ክርስቲያን ናት። ለዚህ እንግዲህ መምህር ገብረ ሥላሴ ክንፉ ትልቅ ምስክር ናቸው። በነገራችን ላይ መምህር ገብረ ሥላሴ ክንፉ በርካታ ሊቃውንት ቅንዮትን በመዝረፍ ቅንያቻቸው ደግሞ እንደው እንደ ቤት መጥቶ መሄድ ብቻ አይደለም። ከዚህ የተነሳ ሊቁ መላከ ብርሃን አድማሱ ጀንበሬ የእሳቸው ቅኔ እንደሌላው አይደለም ለሐረግ ማስኬጃ ለቤት መሙያ ተብሎ የገባ ምንም ተራዘር የለም። እያንዳንዱ ነገር ሲፈቱት ትልቅ ቁም ነገር ያለው ምስጢር የያዘ እንደ እንጀራ የሚያጠግብ ነው ቅኔያቸው ብለው በአድናቆት በዝክረ ሊቃውንት ቁርበት ላይ ጽፎላቸዋል። ለመምሬ ገብረ ሥላሴ ክንፉን በኢትዮጵያም ሊቃውንቱ ሁሉ እንግዲህ በቅኔያቸው አስደናቂነት የሙገሳ ስም ይወጣላቸዋል እንደ መትረጌስ አወቀ አለቃ አወቀ ዘወቄጣ መትረጌስ እየተባሉ እንደሚጠሩት፣ ወርቅ በምንጨት እነ ድንቆ ማረቆ ወርቅ በምንጨት እየተባሉ እንደሚጠሩት በሊቅነታቸው አለቃ ገብረ ሥላሴን በቅኔያቸው ብዛትና ምጥቀት ዝናሙ እየተባሉ እንደው ቅኔ ከአንደበታቸው ስለሚፈስ ዝናሙ ገብረ ሥላሴ እየተባሉ የሚጠሩ ናቸው። በመጽሐፈ ቅኔ ዝክረ ሊቃውንት እንኳን ከሰባ ሁለት በላይ ቅኔዎች ተመዝግበዋሉ። የእሳቸው ቅኔዎች በጣም ብዙ ቅኔ የተመዘገበላቸው እኒህ ሊቅ ናቸው። ቅኔዎቻቸውም እጅግ በጣም የሚያስደንቁ ንጽጽሩ ሥነ ፍጥረት ላይ፣ የዓለም ታሪክ ሥነ ሰብ ላይ፣ ነገረ መለኮት ላይ፣ ታሪክ ላይ እጅግ የሚገራረቡ ቅኔዎች ይገኛሉ። ለምሳሌ ከነዚህ አንዱን ወድስ ብናየው የሰውን ክፋት አነጻጽረው እንዲህ ይላሉ እምዘመደ ሰብ ይሄ ዘመደ እንስሳ ወፍቅር አንስሳ የአቢ የምተፋቅሮ ሰብ ለለ ጊዜሁ እንዘገፋሂሁ ለኢስቅ እዳ አብርሃም አቡሁ በግ አኮኑ ለኢስቅ ቤዛሁ ወከመ እይትርፍ አምሳሊሁ ኢየሱስ ሰቀሉ አይሁድ አዝማዲሁ ነህነሂ ሶበሰማይ ነበ መጽሐፈ እዳ ዜናሁ ምንት እምንስሳ ለሰብ ፍልፋዴሁ እንዘ አድግ የአምር ፍኖተ ምቅማሁ አምጣነ እስራኤል ይጠየቁ ወእያይ መጡ ስላሴሁ። እንግዲህ ይሄ የሰውን ተንኮል ክፋት ከእንስሳት ጋር አነጻጽረው ከሰው ዝምድና የእንስሳት ዝምድና ይሻላል፣ ከሰው ፍቅርም የእንስሳት ፍቅር ይሻላል ይሉና አብርሃም ሊያርደው ሲል ይስሐቅን ቤዛ የሆነው በግ ነው ብለው አነጻጽረው ይስሐቅ ቤዛ ከሰማይ እንደወረደለት ይህ የይስሐቅን ታሪክ በግጥም እና በግጭት ፈጥረው አብርሃምን ገፊ አድርገው ያቀረቡት። ከዛ ደግሞ ከመይት ምሳ የሳ ሰቀሉ አይሁድ አዝማዲሁ፣ እንደዚሁ ደግሞ ኢየሱስ ክርስቶስም የሰቀሉት ዘመዶቹ አይሁድ ናቸው። ስለዚህ ከሰው ፍቅር የእንስሳት ፍቅር ይበልጣል ይላሉ። ነህና ይህ ሰው ሰማይ በመጽሐፈ ዕዳ ዜናሁ ምንትም እንስሳ ለስብፋድ ይሁ እኛም በመጽሐፍት ዜናውን ስንሰማ የሰው ትርፉ ብልጫው ከእንስሳ ምንድን ነው? እንዛ አድጌ አመርፉ መተ ምቅማሁ አምጣነ እስራኤል ይጠየቁ እያይመሩ ስላሴ አህያ እንኳን የሚንከባለልበትን ሜዳ የሚግጥበትን ሲያውቅ እስራኤል ግን ፈጣሪያችን አላወቁ ብለው የኦሪዘ ፍጥረቱ የመጽሐፈ ኢሳያሱን ምስጢር በእንስሳትና በሰው ጠባይ አነጻጽረው እጅግ በሚገርም ምስጢር ይገልጹታል። በዚህ ገጽ ላይ እንኳን ያሉ መወድሶች አይን ላይ የሚታዩ ሙሉን ያለቃ ገብረ ሥላሴ ናቸው። በጣም የሚገራርሙ ቅኔዎች ያሏቸው ታላቅ ሊቅ ናቸው። ቅኔያቸውም እንዲያው ከሌሎቹ ሊቃውንት እጅግ በጣም የተለዩ እጅግ በጣም የተለዩ በጣም አስደናቂዎች ናቸው። በዚህ ቅኔያቸው በርካታ የኢትዮጵያ ሊቃውንትን አወጥተውበታል። ታላቁ ደራሲ ክቡር ዶክተር ሐዲስ ዓለማየሁ ሲገልጹ ያን ጊዜ ደብረ ኤልያስ በርካታ ሊቃውንት ያሉበት ሰፊ ጉባኤ ስለነበረ እንደ ትልቅ ኮሌጅ የሚቆጠር ነበር ብለው ይገልጹታል። በእርግጥም ትልቅ ኮሌጅ ነው። የኢትዮጵያን የድርሰት የተውኔት ተግባራት በሙሉ ዳዴ በሚሉበት እግር ተክለው እንዲቆሙ ያደረጉ ትልልቆቹ እነ ባለቅኔው ቀኝ ጌታ የፍትሐ ንጉሴ እንመላኩ በጎ ሰውን የመሰሉ ታላላቅ ሊቃውንትን አስተምረዋል። እንደውም ቀኝ ጌታ የፍትሐ ንጉሴ በእግራቸው ተተክተው እንዲያስተምሩ ሁሉ መምህር ገብረ ሥላሴ መርጠዋቸው ነበረ። ተናገር በከንፈሬ ተቀመጥ በወንበሬ አንተ የኔን ያላውቀ ዋቅን አስተምርሏቸው ነበረ። ግን ያው እኒህ ሊቅ ህይወታቸው እጣፈንታቸው በሌላ በድርሰቱ በጥበቡ አለም ሆነና እሱን ትተው ወደ ዞና ገብተው የኢትዮጵያን የቲያትር የድርሰት የተውኔት ደረጃ አንድ ስቴፕ ወደፊት ከፍ ያደረጉ ሊቃውንት ከእሳቸው የተማሩ ናቸው። ከአለቃ ገብረስላሴ ክንፉ በቤተ ክነትን በኩል በጣም ቤተክርስቲያኗን የጠቀሙ ታላላቅ ሊቃውንት እጅግ በጣም የተደነቁ የተደነቁ ሊቃውንትን አስተምረዋል። እንግዲህ ከእነዚህ መካከል በጣም ግንባር ቀደም የሚሆኑት እጅግ የታወቁት ሊቅ ቅዱሱ በሰማይ ትምህርት የሞቱት ብፁዕ ቅዱስ አቡነ ቴዎፍሎስ ከደቀ መዛሙርታቸው መካከል አንዱ ናቸው እና ሊቁ አቡነ አብርሃም እንደውም ለዚህ ለቅባቱ ስለማይመቹ አብርሃም ነድ የቅባት ማንጠሪያ እየተባሉ የሚጠሩት እጅግ የታወቁት ሊቅ እነሱ እነሱ የእኒህ የመምህር ገብረ ሥላሴ የደቀ መዛሙርት ናቸው እና የኢትዮጵያን የትምህርት ደረጃ ወደፊት ከፍ በማድረግ በቤተ ክህነቱ አስተዳደር ትልቅ ቦታ የሚይዙ ቤተክርስቲያንን የሚጠቅሙ በቅኔው በተርጓሚው መጻሕፍትም ጉባኤ ተክለው ደቀ መዛሙርት አስፍተው ሃይማኖት የሚያጸኑ ታላላቅ ደቀ መዛሙርት በማውጣት ረጅም ጊዜ በደብረ ኤልያስ የኖሩ ታላቅ ናቸው። ደብረ ኤልያስ እንግዲህ እስካሁን ማይደጉ የተጠበቀ በጣም ትልቅ ደብር ነው። የትልልቆቹ ሊቃውንት መፍለቂያ ነው። የንድመ ሀገነት ወርቅነህ ቦታ ነው አሁን ድረስ ማይረጉን ጠብቆ እንደጊዜው እንደጊዜው ትልልቅ ሊቃውንት የሚገኙበት የእኒህ ታላቅ ሊቅ የአለቃ ገብረ ሥላሴ ክንፉ አጽማቸው በክብር ያረፈበት ቦታ ነው በምስራቅ ጎጃም የሚገኝ ቦታ ነው በዚያ እንግዲህ ረጅም ጊዜ ሲያስተምሮ የኖሩ የኢትዮጵያን ቤተ ክርስቲያን አገልግለው ያረፉ ታላቅ ሊቅ ናቸው የእነዚህን ሊቃውንት ታሪክ ማወቅ በእውነቱ በረከታቸው እድሜ ያሳድራል ለስራም ለሊቅነትም ለንባብም ያተጋልና እኛም የኒህን ሊቅ ፈለግ አሰር ተከትለን በረከታቸው ይደርብን ብለን ቤተክርስቲያናችንን ነቅተን ተግተን እንድናስተምር እግዚአብሔር ይርዳን። በእውነት ያሳደጓቸውን ውስጥ ጠቅላይ ሚኒስትሩ ይመሰገናሉ። አለቃከፉም እንዲሁ እንግዲህ ሰውን የሚሰራው እግዚአብሔር አካልን፣ አይምሮ፣ ጠባይ ፈጥሯል። ከዛ በኋላ በአይምሮ ጠባይ ላይ እውቀትን እየሳለ ደግሞ አበልጽጎ ከፍ አድርጎ ሰውን የሚጨርሰው መምህር ነው። መምህር የእግዚአብሔር ተባባሪ ነው። ሰው ጅምር ፍጥረት ነው፣ በእውቀት ያድጋል እና አለቃ ክንፉ በእውቀትም በቅድስናም ሰርተው የጨረሷቸው እሳቸው ናቸው። እና እንደነዚህ ያሉ ሊቃውንትን ማወቅና ማመስገን እጅግ ተገቢ ነው። እንዲህ እንዲህ ያሉትን እወቋቸው። ተዘከሩ ሊቃውንቲክሙ ዘነገሩክሙ ቃል እግዚአብሔር ብሎ መጽሐፍ እንደነገረን እነዚህ ሊቃውንት ማወቅ ይገባል። እንግዲህ ያው በመላከራ ጀንበሬ ዝክረ ሊቃውንት መጽሐፍ ታሪካቸው ዘግቦ ይገኛል። በሌሎቹም የሊቃውንትን ታሪክ በሚዘክሩ መጻሕፍት ላይ ግንባር ቀደም ታዋቂ ናቸው። ለማንኛውም በተለይ በዚህ ዘመን ይሄ የዘር በሽታ ጭንቅላት ላይ ወጥቶ አብዛኛው ሰው በተለይም የፕሮቴስታንት ተከታዮች ወደ ደቡብ እና ወደ ኦሮሚያ አካባቢ ገብተው ኦርቶዶክስ የሰሜኑ ናት፣ መምህራኑም ሊቃውንት የሚባሉት የሰሜን ሰዎች ናቸው እያሉ የሐሰት ድርሰት ለሚደርሱ የነ አለቃ ገብረስላሴ የነ አለቃ ተክለ ኢየሱስ ዋቅጅራ ታሪክ መከላከያ መድኃኒት ነው። የዚህ የመጥፎ ዘረኝነት ሰዎችን እንዳይበክላቸው ትልቅ ክትባት ነው። እና የታላቁ ሊቅ የዝናሙ ገብረስላሴን ታሪክ እያነበባችሁ እንድትጠቀሙ ለመጠቆም ወዳለሁ። በተለይ ደግሞ የቅኔ እውቀቱ ያለን ቅኔዎቻቸውን በነ መላከ ብርሃን ዳስ ጀንበሬ መጽሐፍት እያነበብን እንድንጠቀምባቸው እጠቁማለሁኝ። እግዚአብሔር አምላካችን የሊቁን በረከት በሁላችን ላይ ሊያሳድርብን። እኒህ ሊቅ እንግዲህ ያረፉት በ198 እንደ መላከ ብርሃን ዳስ ጀንበሬ ገለጻ በ198 ዓመተ ምሕረት ነው። ሌሎች መጽሐፍት ደግሞ 1940 ዓመተ ምሕረት ነው ብለው ይተረካሉ። ያው የሁለት ዓመት ታሪክ ስለሆነ የሁለት ዓመት መጠነኛ ልዩነት ይታያል። ዞሮ ዞሮ ከ1938 እስከ አርባ ባለው ጊዜ አርፈው በደብረ ኤልያስ በክብር በደብረ ግነት ኤልያስ ቦታ አርፈው ይገኛሉ። በረከታቸው ጸጋቸው ላይ ያሳድርብን። ይቆያል።